ኦኬ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የምናየው ስለ ማውዝ አጠቃቀም ይሆናል። ማውዝ ማለት የኮምፒውተራችን ሃርድዌር ክፍል አንዱ ሆኖ በኮምፒውተራችን ውስጥ ማንኛውንም ፋይል ወይም ፎልደር የፈለገነውን ነገር ለማድረግ ለማንቀሳቀስ፣ ወይም ዲሊት እና አፕዴት ወይም ሪኔም እና ኮፒ እና ካት ፔስት ለማድረግ የምንጠቀምበት ዲቫይስ ነው ማለት ነው። ማውዛችን አራት ፓርቶች አሉ። ብዙ ጊዜ ክሊክ የሚባል ነገር አለ። በክሊክ ላይ ስንመጣ ክሊክ ስንግል ክሊክ፣ ደብል ክሊክ፣ ሌፍት ክሊክ እና ራይት ክሊክ አራት አይነት ክሊክ አይነቶች አሉ። ስለዚህ ሌፍት ክሊክ፣ ራይት ክሊክ፣ ሲንግል እና ደብል ክሊክ ተብሎ አራት ክሊኮች አሉ። እያንዳንዱን ክሊክ በምናደርግበት ጊዜ የራሱ የሆነ ፋንክሽን አሉ ማለት ነው። ለምሳሌ መውዛችንን እንደዚህ በምናንቀሳቅስበት ጊዜ መውዛችን የመውዛችን ካርሴር በቀኝ እጃችን መውዝን ከያዘን በኋላ እጃችንን በምናንቀሳቅስበት ጊዜ በኮምፒውተራችን ላይ የሚንቀሳቀስ ነገር ወይም ፖይንቴሯ ፖይንቴር ትባላለች ማለት ነው። ወይም ካርሰር ተብለ የምትጠራው የምትሰጠን ፋንክሽን በኮምፒውተራችን ላይ ማንኛውም ፋይል ወዳለበት ወይም ፎልደር ወዳለበት ወስደን እኛ ለመምረጥ የምንፈልገው ላይ ወስደን በላዩ ላይ ክሊክ አረገን በኋላ ሲንግል ክሊክ ስናደረግ ልክ ክሊክ አረኩኝ ማለት ይህንን ፎልደር ወይም ሶፍትዌሩን ወይም አፕሊኬሽኑን መረጥኩኝ ማለት ነው። ይህንን ከመረጥኩኝ በኋላ ምን ለማድረግ ነው የመረጥኩት የሚለውን በሐሳቢ ውስጥ ይዝና፣ ከቦታ ወደ ቦታ ለማንቀሳቀስ ከሆነ የማውዛችንን ክሊክ አድርገን ጫን እንዳረገ ነው የሌባ ጣታችንን ሳንለቅ ወይም ሌፍት ክሊካችንን እንደያዘ ነው፣ ሪላይዝ ሳናደርግ ከቦታ ወደ ቦታ ማንቀሳቀስ እንችላለን ማለት ነው። ከዛ ሌላ ደግሞ ይህንን ፋይል ይህንን ፋይል ወይም ይህንን ፎልደር ኦፔን ለማድረግ አስበን ከሆና ኦፔን ለማድረግ አስበን ከሆና ወይም ደብል ክሊክ እናረጋለን፣ ወይም ራይት ክሊክ እናረጋለን። ደብል ክሊክ አረገን ማለት ማውዛችንን በተደጋጋሚ በቶሎ ሁለት ጊዜ ነከን ማለት ነው። ያን ጊዜ ፎልደራችን ኦፔን ይሆናል ማለት ነው። ከዛ በተጨማሪ ኦፔን የሆነን ፋይል ክሎዝ ለማድረግ የማውዛችንን ካርሴር በኤክስ ምልክት ላይ አምጥተን ስናሳርፍ እሷን ካሰረፈን በኋላ ማውዛችንን ሲንግል ክሊክ ስናደርግ ማውዛችን የተከፈተ ፎልደር ይዘጋል ማለት ነው። ከዛ በተጨማሪ ይህንን ፎልደር ደግሞ በሌላ አማራጭም ኦፔን ማድረግ እንችላለን። ራይት ክሊክ ስናደርግ እነዚህ አማራጮች ይመጣሉ። ከነዚህ አማራጮች ኦፔን ለማድረግ ስለፈለገን ኦፔን በምትሉ ላይ መተን አሁንም ሌፍት ክሊክ ወይም ሲንግል ክሊክ እናደርጋለን። አሁንም እንደ ቅድሙ ፋይሉ ይከፈታል ማለት ነው። ከዛ በተጨማሪ አሁንም በዚህ ፋይል ላይ ራይት ክሊክ ስናደርግ ራይት ክሊክ በምናደርግበት ጊዜ ምን ልናደርግ ነው ኮፒ ልናደርግ ይሆናል። አሁን ለምሳሌ ይህንን ፋይል ኮፒ አደረግኩትና በዚህ በባዶ ቦታ ዴስክቶፓችን ላይ ደግሞ አሁንም ራይት ክሊክ አረኩኝ። ራይት ክሊክ ካረኩኝ በኋላ ፔስት የሚል ነገር ይመጣል። አሁንም ፔስት አረኩኝ። ፔስት ሲያደርግ እዚህ ጋር የነበረውን ፋይል ኮፒ አድርጌ እዚህ ጋ ፔስት አረኩኝ ማለት ነው። አሁንም በዚህ ፋይል ላይ ራይት ክሊክ አድርጌ ይህንን ፋይል ደግሞ ዲሌት ሊያደርግ ነው። አሁን ደግሞ ሊያጠፋ ነው ማለት ነው ዲሌት የምትለውን ፋይል እዚ ጋ እነካለኝ ማለት ነው። ፋይሉ ኦሬዲ ዲሌትድ ሆነ ማለት ነው። ከዛ በተጨማሪ አሁንም እቺን ፋይል ኢትዮጵያን የምትለውን ፋይል ሪኒም ለማድረግ ቢያስብ አሁንም ራይት ክሊክ እነከና ምን አረጋለኝ፣ ሪኒም የሚትሉ ላይ አምጥቼ ስንግል ክሊክ አረጋለኝ። ስንግል ክሊክ ከረኩኝ በኋላ የፋይሉንም ለመቀየር ስላሰብኩኝ አምጥቼ ምን አረጋለኝ ለምሳሌ ኢትዮጵያ ርልምለው ኢትዮጵያ ላይ ምን ጨምራለሁኝ? ቁጥር አንድ ሁለት ሶስት አራት ብዬ ቢጨምር የዚህ ፎልደር ንም ምን ሆነ ማለት ነው፣ ሪንም ሆነ ማለት ነው። ከዛ በተጨማሪ ሌላው ምንድን ነው የምናደርገው? በማውዛችን ስክሮል ለማድረግ ብንፈልግ፣ ስክሮል ማለት ለምሳሌ ይህን አከፋፈቱን አይተናል። ይህንን ፋይል ከከፈትኩኝ በኋላ ምንድን ነው የሚያደርገው? ፋይሉ ኦሬዲ ይከፈትልኛል። ይችም ፋይል የመጀመሪያ ገጽ ነች፣ አደለች ገጽ እችን ገጽ ወደ ሁለተኛ ገጽ ለማድረግ ወይም ወደዚህ ወደ ላይና ወደ ታች ለማድረግ የሚጠቀመው ከማውዛችን ስክሮል ዌል የሚባለው ነው። ስክሮል ማለት በሌፍት እና በራይት ክሊክ መካከል ላይ የምትገኝ ሰርክል የሆነች ነገር ናት። እሷን ወደፊትና ወደኋላ ስናደርግ ዴስክቶፓችን ላይ ያለው ፋይል ከፔጅ ወደ ፔጅ ይንቀሳቀሳል ማለት ነው ወይም ከላይ ወደ ታች ወይም ከታች ወደላይ ላይ መንቀሳቀስ ይችላል ማለት ነው ስለዚህ ይሄንን ፋንክሽን የሚሰጠን ማውዝ ነው ማለት ነው ወይም በዴስክቶፓችን በኪቦርዳችን ላይ አሮኬ ተብሎ አለ እሱን ወደፊት የምናይ ይሆናል ማውዛችን ከዛ በኋላ ይሄንን ብነካ ክሎዝ አድርገን ወጣን ማለት ነው እሱን ካየን በኋላ ሌላ የሚቀራልን አሁን ለምሳሌ ይሄንን ፋይሎች በቃ ክሊክ ስናደረግ ክሊክ ካረገን በኋላ ደብል ክሊክ ስናደረግ ኦፔን ይሆናል ሲንግል ክሊክ ስናደረግ ሴሌክት ይሆናል እነዚህን ነገሮችን የምንጠቀምበት ወይ አይተናል ማለት ነው። በማውዝ ላይ ያለው ጥያቄ ካለ በጥያቄ መልክ ታቀርባላችሁ። ቪዲዮ ደግሞ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ቀጣይ ላይ ክላስ ላይ እስከምንገናኝ ቻርሳንብቱ